አመለካከት እውነታን ይቀርጻል። ነገሮችን የሚታይበትን መንገድ ቀይር። ከዚህ ላይ ትልቁ ነጥብ ምንድን ነው ከተባለ የሚያቅብሹ ክስተቶች ራሳቸው ክስተቶች አይደሉም፣ ነገር ግን የኛ የነገሮች ትርጓሜ ትርጓሚ ክስተቶች በላይ ይጎዳናል ወይም ያድነናል። ነገሮችን ወይም ክስተቶችን የምናይበት መንገድ ወይም ወይ ሊያስራል ወይም ሌለጻ ሊያወጣን ይችላል። አንድ ሰው ሲጎዳን ብዙውን ጊዜ ጥልቅ ህመም የሚያስከትለው የሰውየው ድርጊት እራሱ አይደለም። የሚጎዳን የዛ ሰው ድርጊት ምን ማለት እንደሆነ በአእምሮአችን የምንፈጥረው ለራሳችን የምንነግረው ታሪክ ነው። እውነተኛው የጦር ሜዳና ፍልሚያ ያለው የአንተ አመለካከትና ለነገሮች ያለህ አተረጓጎም ውስጥ ነው። አንድ ሰው ሲያቀልለኝ የራሴ በቂ አለመሆን ነጸብራቅ እንደሆነ አድርጌ አምን ነበረ። የሰዎች ድርጊታቸው በቂ እንዳልሆንኩ የተሰጠኝ ከበሬታና አያያዝ በተወሰነ መልኩ ሆን እንደሚገባኝ የሚያሳይ ማስረጃ ነው ብዬ አስብ ነበረ። ይህ አይነቱ አስተሳሰብ ቁስሉን ብቻ ነው የሚያሰፈው እንጂ ምንም መፍትሔ አልነበረውም። ይህ ትምህርት ከእነዚህ አጥፊ ትርጓሚዎች አዙሪት ሳብሬ እንደወጣ ተምሮኛል። አንድ ሰው አያገብርህም ማለት አክብሮት የማይገባ ሰው ነህ ማለት አይደለም። አንተን የማያከብሩና የሚጎዱ ሰዎች ባህሪያቸው ስለአንተ ከሚናገረው በላይ ስለነሱ ማንነት ይናገራል። ለድርጊታቸው የምንሰጠው ትርጉም ወይም ያበረታናል ወይም ደግሞ ይሰብረናል። እያንዳንድ ሰው ባህሪ እንደ ውጫዊ ክስተት ልክ እየጋለበ መጥቶ የባህር ዳርቻው ላይ ሲደርስ እንደሚሰባበር የውሃ ሞገድ አድርገህ አስብ። ይከሰታል፣ ነገር ግን ስሜታዊ ክብደት ሊኖረው አይገባም። ሞገዱ በአእምሮ ውስጥ ማዕበል መሆን አለመሆኑ ወይም ዝም ብሎ ፍንጥጣሪ ሆኖ መቅረት አለመቅረቱን የምትወስነው አንተ ብቻ ነው። የሌሎችን ድርጊት የምታይበትን ሌንስ ስትቀይር፣ በጣም ከባድ የሆነው አያያዝ እንኳ ሊያናውጥህ ወደማይችል ማንነት መቀየር ትችላለህ። ጠቢብ ሰው አስቸጋሪ ሰዎችን እና ፈታኝ ሁኔታዎችን እንደ መልካም እድሎች ለመቁጠር ራሱን ያስተምራል። መጥፎ ባህሪያቸውን እንደ ግላዊ ጥቃት ከመተርጎም ይልቅ፣ እንደ የባህሪ ጽናት መፈተኛዎች፣ ትዕግስት፣ ይቅርታ እና ጽናትን ለመለማመድ የሚፈጠሩ እድሎች አድርጎ ይቆጥራል። አንተ እንዲሁ ማድረግ ትችላለህ። አንድ ሰው ሊጎዳ ሲሞክር፣ በንዴት ወይም በችኮላ ምላሽ ከመስጠት ይልቅ ውስጣዊ ሰላምን ለማጠንከር እንደ መልካም አጋጣሚ ተመልከተው ተመልከተው ለጌታቸው አንተ እንደማይጉብ እንደማይገዝ ወይም አንተ ስልጣኑን ካልሰጥሃቸው በስተቀር በአንተ ሁኔታ ላይ ምንም እውነተኛ ኃይል እንደሌላቸው እውጥ። ይህ አመለካከት ለውጥ ነፃ ያወጣሃል። በዙሪያህ ያለው ዓለም ያለመቋረጥ ምላሽ ከሚሰጥ ስሜታዊ እይታ ነፃ ያደርጋል። የሰዎች ድርጊት ባለ ዋጋ ላይ የተሰነዘረ ጥቃት አድርገህ ከማየት ይልቅ ከውስጣዊ ማንነት ጋር የማይገናኙ በዓለም ላይ የሚከሰቱ እርባናቢስ ክስተቶች እንደሆኑ አድርገህ ተመልከታቸው። ይህን የአመለካከት ለውጥ በመቆጣጠር ከማስፈልግ የስነ ልቦና ህመም ራስን ከመጠበቅ በተጨማሪ በዙሪያ ያለውን ዓለም ጋር እንዴት እንደምትመቻች የመምረጥ ስልጣን ላይ ቁጥጥር